ሰላም ሰላም ቤተሰቦችዬ፣ እንዴት ናችሁልኝ? በእያላችሁበት አለም ዳርቻ ሰላማችሁ በጽጽት ርፍርፍርፍ ይበልልኝ እያልኩኝ እንግዲህ በቅድሚያ ለዚህ ቻናል አዲስ የሆናችሁ ፕሊስ ሰብስክራይብ ማድረግ አትርሱ፣ ሼር ማድረግ አትርሱ። ከዛ በመቀጠል ደግሞ ንግስቴን እንግዲህ ይዤላችሁ ከች ብያለ። ሆይ ንግስቷን ከየታ መጣሻት የታገኝሻት እንዳትሉኝ፣ ቲክቶክ ላይ ነው ያገኟት። ጥቃን አካባቢ ነው ፖስት ያደረገችው እና አላየሁትም ነበረ አሁን ስገባ እንዳጋጣሚ እንደውም ንፍቅ ብለው የነበረ የገባሁትና ስገባ የሆነ ነገር ፖስት አድርጋለች ና መቼም ሀይሚዬ በጣም አስተዋይ ሴት ናት፣ ጎበዝ ሴት ናት። እኛ በእድሜ ብንበልጣትም እሷ ግን ለእኛ ብዙ ነገር አስተምራናለች። ከእሷ ብዙ ነገር ወስደናል። ብዙ ብዙ ብዙ ብዙ ብዙ ነገር እኔ ከእሷ የወሰድኩት ነገር አለ፣ ከእሷ የተማርኩት ነገር አለ። ምን ጊዜ ብልህ ሴት ናት፣ አስተማሪ ናት። ብዙ ብዙ እሷ ፖስት የምታደርግልን በነገራችን ላይ አንድ ሰው አንድ ታዋቂ ያንን ሰው እኛ የምንከተለው ወይም ደግሞ በጣም የምንወደው ከእለት እለት እሱን የምናገኘው የምናየው ከሆነ ሙሉ ለሙሉ የእኛ ላይፍ የእሱን አይነት ላይፍ እንዲሆን ነው የምንፈልገው። የሚሆነውም ያ ነው። ሙሉ ለሙሉ በቃ የዛ ሰው አይነት ላይፍ ነው የሚኖረን እኛም ማለት ነው። ለምን አንዳንድ ጊዜ ጥሩ ሰዎችን ከተከተልን ጥሩ ነገር እንማራለን፣ ላይፋችንም በጥሩ መንገድ እንዲሄድ እናደርጋለን። መጥፎ ነገር የምንከተል መጥፎ ሰው የምንከተል ከሆነ ደግሞ በቃ ልክ እንደዛው መጥፎ ሰው ነው የምንሆነው። ያልሆነ ቦታ ጓደኛ ለምሳሌ ውሏችን ከጓደኛ ጋር አዋዋላችንን ነው እኛ የምንመስለውና፣ ከመጥፎ ሰው ጋር ከዋለን መጥፎ ነው የምንሆነው፣ ከጥሩ ሰው ጋር ከዋለን ደግሞ ጥሩ ሰው ነን። እኛ ደግሞ ከሃይሜ ጋር ነው የምንለው። ሃይሜ እንከተላታለን፣ እንደግፋታለን፣ እንወዳታለን ምንጊዜም ቢሆን የእሷ ተከታዮች ናት። የእሷን አርአያ ይዘን ነው የምንሄደው። በቃ እሷን ነው የምንሆነው፣ እሷን ለመሆን ነው የምንሞክረው። ለምን መልካም ነገር ነው ከእሷ የምንወስደው፣ ጥሩ ነገሮችን ነው ከእሷ የምንወስደው እና ትውልድ ቢሆን ከእኛ ታናናሾች እሷን የሚከተሉ ቤተሰቦቿ አሁን ከ200 300 የሚከታተላቸው ሰው አለ። እና ያ ሰው እሱ እነሱን መስለው በቃ የነሱ ተከታዮች እነሱን መምሰል ይፈልጋሉ። ምክንያቱም ከነዚህ ሰዎች ጥሩ ነገር እየተማሩ ነው፣ ጥሩ ነገር እየወሰዱ ነው። እነሱን ለመሆን ነው የሚሞክሩት። እና ሀይሚዬ ብልህ ሴት ናት፣ አስተዋይ ሴት ናት። እና አንዳንድ ነገሮች ደግሞ ፖስት የምታደርግልን እኛን የማጽናኛ ቃልም ይሆን የብርታት ቃላትም ይሆን እንዲሁም ደግሞ ያስተምራሉ ያለቻቸውን ነገሮች ነው ፖስት የምታደርግልን ለኛ። እና የኔ አስተዋይ የኔ አስተማሪ ምንድን ነው መሰላችሁ? ዛሬ ፖስት ያደረገችው ተስፋውን በፈጣሪ ላይ ያደረገ በመገፋት በገፉት ሰዎች ፊት በኩራት ይቆማል። ያው እዚህ ጋር ፖስት ያደረኩት በትንሿ በቀጫጫው ስለሆነ ነው ቶሎ አልነበብ ያለኝና፣ በጣም ትልቅ መልእክት ነው። እውነት ለመናገር በጣም በጣም ትልቅ መልእክት ነው፣ በእውነት እጅግ በጣም ምክንያቱም ምንጊዜም ቢሆን ተስፋችን ከፈጣሪ በታች ላለ ነገር መሆን የለበትም። ተስፋችን አንድና አንድ ፈጣሪ ሊሆን ይገባል። የኛ ተስፋ አምላካችን ነው። ምክንያቱም በሰዎች ፊት ብዙ ብዙ ብዙ ዝቅ ልንል እንችላለን። በቃ ብቻ ግን ብዙ ነገር አለ። በዚህ ውስጥ ብዙ ማብራራት ብዙ ማለት ይቻላልና አንዳንድ ጊዜ ብዙዎቻችን ብሩኬ ራሱ ባለፈው የተናገረው ነገር አለ። እጅግ በጣም ውስጤ አይምሮ ላይ ተሰንቅሮ የቀረ ንግግር። በተለይ ተስፋ ቆርጣችሁ ተስፋ አታችሁ የተቀመጣችሁ ራሳችሁን ለማጥፋት ወደ ሱስ ውስጥ፣ ወደ ተለያየ መንገድ ለመግባት የምትሞክሩ ሰዎች ብሩኬ ምናለ በቀደም ከአንድም ሁለት ሶስት ልጆች እኔ የማውቃቸው ራሳቸውን አጠፍተዋል፣ አለ። ለምን ይህ ሁሉ ተስፋ መቁረጥ? በፈጣሪያችሁ ላይ እምነት ቢኖረን ግን አንተ ታውቃለህ ጌታ ሆይ፣ የነገን አንተ አስተካክልልኝ፣ እኔ በህይወት እስካለሁ ድረስ ተስፋ አልቆርጥም ብለን ፈጣሪን ብናምነው ግን የሚያልፍ ነገር የለም ያልፋል። ታሪክ ይቀየራል። ነገ ሌላ ቀን ነው። ዛሬ ቢከፋን ብናለ ሁላችንም እግዚአብሔር ነው የምላችሁ። አንዳንድ ጊዜ ሚዲያ ላይ ወትን ስንስቅ ስንጫወትን በቃ ስንራገጥ ስናወራ ደስተኛ ነው የምንመስለው አይደል? ግን ሁላችንም በየጓዳችን በየጀርባችን የተወጋጋ የተቦጫ አጨረ ነው። ጀርባችን ቢገለጽ የተቦጫ አጨረ ነው። እውነት ነው የምላችሁ። ማንም ሰው ደስተኛ ሆኖ አይደለም። ግን በቃ ነገ ሌላ ቀን ነው፣ አዲስ ቀን ይጠብቀናል፣ አዲስ ቀን ይኖራል፣ ያልፋል እያልን ተስፋ ነገን ተስፋ በማድረግ ዛሬ ቢከፋን ምናልባት አልቅሰንም ሊሆን ይችላል። በቃ የምናደርገውን ነገር አድርገን ዛሬን እናሳልፋታለን። ነገ ግን ሌላ ቀን ነው አዲስ ቀን ነው እና እውነት ነው ሐይሚሻዬ የእኔ ቆንጆ የእኔ ውድ ነገር። እንግዲህ ሌላ ነገር ልላችሁ አልችልም። ቻናሌን ሰብስክራይብ አድርጉ። ሌም እንደምላችሁ ሰብስክራይብ ማድረግ በእርግጥ አዳዲስ ሰብስክራይብ የምታደርጉኝ ያላችሁ በጣም ከልብ ነው የማመሰግነው። ሰብስክራይብ ማድረግ ምንም ማለት አይደለም። ከኪስ የሚቀነስ ነገር የለም፣ ከኪስ የሚወጣ ነገር የለም። ከአይምሯችን፣ ብቻ ቅንነት ነው፣ በቃ መልካምነትና ቅንነት ብቻ ነው የሚያስፈልገው። ሰውን ሰብስክራይብ ለማድረግ እግዚአብሔርን እኔ ቅድም ላይቭ ላይ ማለት ነው፣ ስለ አንድ አንድ ዩቲዩበሮች እያወራን ነበር። ና ሼር ቢያረጉልን ምናምን ብላ እንዷ መታ ጠየቀችኝ። ምን ችግር አለው ዩቱበሮችን አገኘ ምናምን አለችኝ። ግን አይ አረተሽ ማንም እሽ የሚልሽ የለም ማንም አይሰማሽም። ለካ እሷም ጠይቃ እንደኔ እምቢ ያላት ብዙ ዩቱበሮች አለ እኔም ጠይቅ ያለ በጣም ብዙ ላገኛችሁ። ፕሊስ፣ በቃ አብሬያችሁ ቪዲዮ ልስራ። በቃ ከስደት ነው የተመለስኩት። እኔ ወደ ስደት መመለስ አልፈልግም። ዩቱብ መስራት እፈልጋለሁ። በቃ አበረታቱኝ፣ በቃ ቢያንስ እንኳን ወደ መስመር አስገቡኝ ብዬ በጣም ብዙ ዩቱበሮችን ለምኛለሁ። በጣም ማለት ነው እግዚአብሔር ለማዋራት ሞክሬያለሁ እና ግን መልስ እንኳን አይሰጧችሁም። እውነት ለመናገር መልስ እንኳን ማለት ነው። እና እባካችሁ ስደተኛ፣ ከስደት ነው የተመለስኩት እና ቢያንስ ወደ ዩቱብ መስመር አስገቡኝ። በቃ ዩቱብ በነገራችን ላይ ይሄ እዚህ ጋ የምንሰራው ምናምን በቃ ምንም ዋጋ የሌለው ትርጉም የሌለው ነገር ነው። እናቴ ነው እንደው ቻናል ለማሳደግ ምናምን ነው እንጂ የምንጠቀመው ነገር ምናምን የለም። ግን ወደፊት እናንተ ካገዛችሁን፣ ላይክ ካረጋችሁልን፣ ሰብስክራይብ ካረጋችሁልን የራሳችን አይዲያ የራሳችን ስራ ደህና ነገር ይዘን ስንመጣ ያው ነገሮች እየተቀየሩ ልንጠቀምበት እንችላለን። አሁን ላይ ግን ምንም የሚጠቀመው ጥቅም የለም እና ግን እንደዛ ነው። ቅድም ሶስት መቶ ሰው ላይቭ ላይ ገብቼ ባለበት በቃ በጣም ከመማረሬና በእነሱ ከማዘኔ የተነሳ እኔ ብቻ ለፈምስ ብቻ ቻናሌ ይደግ እንደሌላው ሰው ዩቱበር ልባልና፣ ከዛ የእውነት እኔ ትናንሽ ዩቱበሮች ማንም ቢጠይቀኝ እምቢላልል ቃል ገብቼ ብታዩ ማለት ቃል ገብቻለሁ እና ፈጣሪ ዛ ያድርሰኝ። የእውነቴን ነው ምላችሁ። እውነት ልቤ እንትን ብሎ ሁኔ የተን የምናገረው